አንድ ተጨማሪ ሳምንት እድሜ የሰጠን በምስጋና እንጀምር። ምድርና ሰማይን ለፈጠረ ለእሱ እናመሰግናለን፣ በለውስኪ እናመሰግናለን። ዛሬ ደስ የሚል ተመልካች መጥቷል። በጣም እንኳን ደህና መጣችሁ እ በጣም ትንሽ እንዲህ እንዲህ ስል ይሄ ልጅ ተገረዘ ወይ እንዳትሉ ታላቁ ሩጫ እንዴት ነበር? ጥሩ አለፈ። ለታላቁ ሩጫ ዛሬ አላሰልፍ ያልክ። እኔ የተለቀቅኩት ከፕሮፌሽናል ሯጮች ጋር ነበረ። ግን ደስ ይላል አይደለ። ሀያ አምስተኛ ዓመቱን አከበረ ታላቁ ሩጫ፣ ደመቅ ባለ አዎ፣ ሀያ አምስት ሩብ ምዕተ ዓመት፣ ሩብ ምዕተ ዓመት ማለት ነው። ስለዚህ ለታላቁ ሩጫ መስራቾች ሀይሌ ገብረስላሴን ጨምሮ እንደዚህ አይነት ስኬታማ ፌስቲቫል የመሰለ የመገናኛ የቤተሰብ መድረክ ስለፈጠራችሁልን፣ እናመሰግናችኋለን። ታላቁ ሩጫ ምናልባት ለየት የሚያደርገው የዛሬ 14 ዓመት እየሮጠ ነው የተዋወቁት ከልጅቷ ጋር ጌትነት ይባላል። እሺ፣ የዛሬ 14 ዓመት አስበዋል። ጌትነት ከባለቤቱ ጋር የተዋወቀው እንዴት ነው? ለማንኛውም እንግዲህ የዛሬ 14 ዓመት አብረው በታላቁ ሩጫ ታላቁ ሩጫ አገናኛቸው። አሁንስ እንዴት ናቸው የሚለውን ደወል አድርጌ ብጠይቀው ደስ ይለኛል። አይደለ? ከልጃቸው ጋር ነው። እዛ እንኳን ደስ አላችሁ። አራት ልጆችን አፍርተዋል። ደስ አይለም? ደስ ይላል በጣም። እስኪ ምናልባት የታላቁ ሩጫ ላይ ሩጫ ብቻ አይደለም ማለት ነው። እንደ ፌስቲቫልም ባህሪ አለ። ሰዎች የሚገናኙበት፣ የፍቅር ግንኙነት የሚጀመርበት፣ ቢዝነስ ዲል የሚደረግበት የብዙ ነገር ምክንያት ነው ታላቁ ሩጫ። ምናልባት በታላቁ ሩጫ ያደረጋችሁት ነገር አለ ሌላ ከሩጫ ውጭ? ሩጬ በሜዳ ላይ ብቻ ነው የተቀበሩ ለጊዜ ከማግባትህን በፊት እንዴት ተዋወቁ ና የሚለው ምናልባት ብደውልለት የሚነግረኝ ይመስለኛል፣ ግን ዝም ብዬ ሳስብ ቤታቸው ላይ የሚለጠፈው ጥቅስ ይሄ ነው የዮቴን ሩጫ በታላቁ ሩጫ ጀመርኩ። ዛሬ ታችሁ እንደሆነ ከሩጫ በኋላ ደግሞ አለኩ አደለ አንዱ ትልቅ ጃምቦ የሚያል ድራፍት ይዞ እንደዚህ ብሎ ፎቶ ለጥፏል። ከታላቁ ሩጫ በኋላ ነው፣ እና ከስራ አንዱ ገብቶ ምን አለ ምን አለ ድራፍቱ እንደጨረስከው ሩጫ ነው ብትጨረስ አንዳንዱ ደግሞ ቅድሚያ ለሴቶች ደግሞ ብለው ማግባት የሚፈልጉ ሰዎችን ገበያ ዘግተዋል መሰለኝ። ቅድሚያ ለሴቶች ብላችሁ ከእህቶቻችን ጋር አትለዩን፣ አብረን እንሁጡ። ትስማማላችሁ? ይሄ ደግሞ የለጠፈው ደስ ይላል። የደከሙ ንስቶችን እንደግፋለን ይላል። ይሆን አሳቢ አይመስልም። ማንኛውም ታላቁ ሩጫ ዛሬ ልዩ ነበረ። እንደው ለትውስታ የዛሬ 14 አመት በዚህ በታላቁ ሩጫ ተገናኝተው ትዳር መሰረቱ ለቁም ነገር በቁ ጌትነት። እናውራው እንዴ እስኪ ቦቅ አድርጉለት ጌትነት። እንደምን አለ ጌትነት? ሰላም ነው ሰይፉ እንዴት ነው? ሁሉ ሰላም ነው። እግዚአብሔር ይመስገን ሁሉ ሰላም። እንኳን ለ14ኛ አመት የጋብቻ በዓል አደረሰ። እንኳን አብሮ አደረሰ። ያንተን ፈለግ በመከተል ዛሬም የተዋወቁ ሰዎች ይኖራሉ እና እነሱንም የዛሬ አስራ አራት ዓመት ከአራት ልጅ ጋር ኢንተርቪው ለማድረግ ያብቃም ብለናል። አሜን አሜን። ትውውቅ እንዴት ነበር ከባለቤት ጋር? እንግዲህ ሩጫ እኛም ቀርተን አናውቅም። ወደ ሀያ አራት ሀያ ሶስት አመት ሆነናል። እኔም በግል እሷም እንደዛው በማን ላይ ያው እንግዲህ አጋጣሚ ተፈጥሮ አሁን የሆነ አስራ አምስተኛ አመት በቅተናልኛ እሷ የኢትዮጵያ ባንዲራን ቀለም ፊታቸው ላይ ትቀባለች እና ያንተ ተራ ደርሶ አልቀባም አልካት። እኔ ላይ ብዙ ጊዜ ፊት ላይ ነገር አልቀባም እና ሌሎቹ ተቀብተውት ሲሉ አይኔ ያልቀባ አልኳት። ከዛ በኋላ ያው ሩጫው ላይ ተገናኘን። መልሶ አዎ ሩጫው ካለቀ በኋላ ደግሞ ሬስቶራንቱ ውስጥ እየተበላ እየተጠጣ እዛው አገኘሃት ማለት ነው። የዛን ዕለት እዛው ስቴዲዮም ዙሪያ አለ አይደል፣ አርሴማ የሚባል ቤት እዛ ነው ብዙ ጊዜ ከሩጫ በኋላ የምናሳልፈው። እነሱም አጋጣሚ ከጓደኞቿ ጋር መጡ። እዛው ተገናኘ። ቅድም እኮ እምቢ ያልኩሽ እኔ ነኝ፣ ቀለም አልቀባም ብለ አልካት። በአይን ተግባባና። በአይን መግባባት ማለት እንዴት ነው? አስታወሽኝ አይነት ነገር የለ ቀደም ማስታወሰች ሷ ማስታወ ነበር መሰ ከዛ በኋላ አሁን ቀቢኝ አልካት። ከዛ በኋላማ ቤት ነው የምትቀቢኝ አልኳት። ከዛ ቤት ቀባች። ቀለሙ በቀው ልጆቹ ተመሸበሽን እነሱም፣ እየተቀቡ በየአመቱ የልጆቹን ሩጫ አቋርጦ ያጎም። እንግዲህ ከተወለደ ትልቁ አሁን አስር አመቱ ነው። ዋው ሸዋ አንዶር ከአስራ አምስት ቀኗ አራተኛ፣ አሁን ራሱ አራተኛ ልጅ፣ አራስ ቤት ነው ያለችው፣ አደለ አራስ ቤት ናት ያለች። ስለዚህ ፊትህን አልቀባም ማልክ እንጂ፣ ባለቤት አንተን በልጆች ቀባችህ ማለት ነው። ቀባችእንኳ ደ በሰርግ የተጋባችሁት ቬሎ ለብሳ የሆነው ነው። አንተ ሙሽራው ሆነህ። የዳቦ ስሟ ማን ተባለ? ቅባትሽ ወርቅ ብለናት። ቀለምሽ ወርቅ ጥሩ ይመስላል። ቆንጆ ነው። እግዚአብሔር ከሁላችን ጋር ይሁን። አመስግኑት። በጣም አመሰግናለሁ። በነገራችን ላይ በታላቁ ሩጫ አማካኝነት የዛሬ 14 ዓመት ጋብቻቸውን የፈጸሙት ጌትነት እና ልጆቹ። በነገራችን ላይ ልጆቹ ትላንትና ሮጠዋል፣ የታዳጊዎቹን ዛሬ ደግሞ ጌትነት ራሱ ታላቁ ሩጫን ሮጠዋል። ዝም ብዬ ጋበዝ አድርጓዋለሁ፣ ይመጣል ማለት ነው። አሁን የደወልኩለት አየ፣ እንደዚህ ውጤታማ የሆነ አሯሯጥ ደስ ይላል። አሁን እኮ ለጌትነት ከሜዳሊያው በላይ እኮ ባለቤቱ መክሊት ናት። ሜዳሊያው በሜዳሊያ ላይ ሜዳሊያ ለማድረግ ለማጥለቅ ያብቃችሁ። መልእክተ እርግጠኛ ነኝ የሚቀጥለውን ሩጫ ትልቅ ትምህርት የቀሰማችሁ ይመስለኛል። ለመሮጣ ምን ነው በሮጥ ኳለች። ዛሬ ደስ ይላል እኮ። ለማንኛውም እንግዲህ ታላቁ ሩጫ ዛሬ በታላቅ ድምቀት ተከናወነ። ለሮጣችሁ በአጠቃላይ የዓመት ሰው ይበለን ብለዋል አዘጋጆቹ። አዘጋጆቹ በድጋሚ ያው ፕሮግራሙ በሰላም ተጀምሮ በሰላም ስለተጠናቀቀ መላውን የታላቁ ሩጫ ቤተሰቦች አመስግነዋል ኃይሌ ገብረስላሴ በጣም ደስ ይላል። ሌላው ባሳለፍነው ሳምንት ባለም አቀፍ ደረጃ የሽንት ቤት ቀን ተከብሯል። እንዴ ቤታችን ተከበረ እኮ እሱ ነበር የቀረው ተከበር። በነገራችን ላይ በኢትዮጵያ ወደ 65 ፐርሰንቱ ኢትዮጵያውያን ሽንት ቤት የለን። እዚህ አይከበርም ሽንት ቤት መሰረታዊ ነገር ነው። በጣም ይህ እንግዲህ 65 ፐርሰንቱ ሽንት ቤት የጋራም አብረን የምንጠቀመውም ገብተንበት ይሁን አይሁን አላቅም፣ ግን ለማንኛውም እስኪ ቀኑና ይሄ ፎቶ የአርሰናል ደጋፊዎች በፊት የሽንት ቤት ቀንን ሲያከብሩ እንዲህ ነበር። ይኸውልህ መሽናት እንኳን አይችሉም ነበር። ዘንድሮ የአርሰናል ደጋፊዎች የሽንት ቤትን ቀን የሚያከብሩት እንዲህ ነው። እስኪ አጠረወጥ እየሸኑ በእናትህ። ስለዚህ ዋንጫ ማለት ነው አሁን አላውቅም፣ ድሮ እኛ የጋራ ሽንት ቤት ሰፈር ውስጥ ሽንት ቤታችን ውስጥ የተለጠፈ አንድ መፈክር ነበር፣ ለሽንት ቤት ጥራት አነጣጥሮ ማራት። አሁን ኑር አላውቅም። አሁን ደግሞ እንደዚህ ሲንኳ አለች አይደለ? እሷ ላይ እያንጠባጠቡ ሰዎች አስቸግሯል፣ እኔን ጨምሮ እና አንዳንዴ እኳስ ለሚወድ ሰው በኳስ ቋንቋ ነው የምታወራው። እባካችሁ ስትሸኑ ሌላው ባሳለፍነው ሳምንት እጅግ በጣም አነጋጋሪ የሆነ ህግ ወጥቷል። ሰምታችኋል? ጭራሽ። አዎ፣ ከኢትዮጵያ ባህል ጋር ተቃራኒ የሆኑ ክሬዚ ዴይ፣ ቫለንታይን ዴይ እና ሌሎች መጤ ባህሎች በትምህርት ቤቶች የሚከለክል አዲስ ደንብ ተዘጋጀ። አሪፍ። ያስማማል መልእክተ ግን ቫላንታይን አልጣማትም። ምንድን ነው ትምህርት ቤት ስለሚል ትምህርት የእውቀት ቤት ነው እንጂ የመዝናኛ ቤት አይደለም ነው እነዚህ ነገሮች አሁን ተገጨብን መሰለኝ። አሁን ለምሳሌ እንደዚህ አይነት ክልከላዎች ሲመጡ በደንብ ማስረዳት ያስፈልጋል። ለእናንተው ነው፣ እዚህ ቦታ ላይ ስትመጡ ፎከስ አድርጋችሁ እውቀት እንድትገበዩ ነው። አሁን ለምሳሌ ሲኒማ ቤት አለ አደለም? ሲኒማ ቤት አለ። ከዛ ምግብ ቤት ምግብ ቤት ሄደ እስኪ ምን ምን ፊልም አላችሁ ትላለን። ልክ እንደዛ ሁሉ ትምህርት ቤትም ተኪዶ ያው መማርን ያለበት አንድ ታዳጊ በሚል ነው ህጉ። እንዴት ነው ተስማምቷቸዋል? ከዚህ በኋላ ትምህርት ቤት ውስጥ ክሬዚ ዴይ፣ ጀንትል ዴይ፣ ኦልዲስ ዴይ፣ ቫላንታይን ዴይ፣ ከለር ዴይ፣ ቢጃማ ዴይ ማክበር አይቻልም። ቢጃማ ዴይ አለሱ ክሬዚ ዴይ ነው። ቢጃማ ዴይ። እኔ የሰገሌ ጊዜ ተማሪ ነን፣ እንደኛ። ምክንያቱም በእኛ ጊዜ ያከበርነው ነው አንድ በዓል ተዚ ለኛል መይደይ ብቻ ነበር። ሜይዴ። አሁን ቢጃማ ዴይ? ቆይ፣ ቢጃማ ይለብሱና ትምህርት ቤቱስ? ከዛስ ምን ነበር የሚደረገው? ከባድ ጥያቄ፣ ዋናው ጥያቄ፣ ዋና ጥያቄ። ይተኙ ነበረ በትራስ ይደባደባሉ። ምክንያቱም እናትና አባቴ ሲነግሩኝ እኔ ከመፈጠሬ በፊት ቢጃማ ለብሰው ነበረ። የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦች እና ተቋማት እስከ 150 ሺህ ብር የሚደርስ የገንዘብ ቅጣት እንደሚጠብቃቸው ተመላክቷል። ህጉ እንዴት ነው? ተመችቷችኋል? ብዙ ነገራችን ውጫዊ ነገር እየሆነ እንደው አሁን ለምሳሌ ከቻይና፣ ከህንድ፣ ከአሜሪካ የሚኮረጅ አሪፍ አሪፍ ነገር አለ፣ ግን እኛ የምንኮርጀው ለእኛ ህይወት የማይጠቀመንን ከንቱ የሚያረገንን ነውና እነዚህ ነገሮችን ትምህርት ቤት አካባቢ ማድረግ ጥሩ አይደለም። ጥሩ ደግሞ ያለው ነው ለራሱ ለተማሪው ነው። አንዳንዴ ልጅ ራሱ የከለከሉትን ነገር ማድረግ ይፈልጋል አይደለ? ግን ከመከልከል በፊት ይህ ነገር እኮ ለአንተ ነው ለእናንተ ነው የሚለውን ነገር ለማስገንዘብ ያህል ነው። እዚ ያሉ ተመልካቾቼ ና በአንዱ ግን በህጉ ላይ ያላችሁ ድጋፍና ተቃውሞ ምን ይመስላል? እስኪ ጸድቋል። በጣም ነው እኮ የሚገርሙ ትምህርት ቤቶች አካባቢ በተለይ ብዙ መጥፎ ነገሮች ይደረጋሉ። ከትምህርት ቤት መራቅ ያለባቸው ለምሳሌ እንደ ጫት ቤት፣ ሺሻ ቤት፣ ክለብ ክለብ አሁን በጣም የሚገርመው ክለብ ሳንዱች ችግር ግን ዋናው ይሄኛው ክለብ ግን ከምርቃት በኋላ ይደረስበታል፣ አይደል? እዛ ነው እና፣ ብዙ ጊዜ ሲከለከል አንድን ነገር ያን ሰው ለመጉዳት አይደለም፣ ለራስህ ነው። ክለብ ብትጨፍር፣ በእነዚህ ሱሶች ብትያዝ፣ ከትልቁ ዓላማ ትሰናከላለህ ነው። በነገራችን ላይ አሁን ያሉ ወጣቶች ይሄ ነገር ለምን ተከለከለ ብለው ጓ ማለት የለባቸው። ምክንያቱም ነገ እነሱም ልጅ ይወልዳሉ። እኛ ዛሬ እንደ በመዝረክረክ የተው ነው ነገር ነገ በጣም ፈሩለቆ እነሱ ልጅ ወለዱለት እኮ በእኛ ጊዜ እኮ ስላላስተካከሉት ነው እንደዚህ ሆነው፣ የሚሉ አባቶች ነው የሚሆኑት። ስለዚህ ህጉ ልክ ነው፣ ልክ አይደለም፣ እኔ ስላልገባኝ ነው። ልክ ነው። በነገራችን ላይ በዚህ መዝናኛ ዝግጅት ተዝናኙ ያላችሁ የጥንት የጠዋቱ ባለሕፃን ልጅ ምልክቱ አቡ ወለድ ነው። አቡ ወለድ ፍሬሽ ሆኖ አሁን በየሱቅ ሱፐርማርኬቱ ይገኛል። አቡ ወለድን ማዘዝ ከፈለጋችሁ በቀጣዩ ስልክ አቡ ወለድ እስካላችሁ ያላችሁበት ድረስ ይመጣል። አቡ ወለድ አዲስ ትዝታ ሊሆን የድሮውንም ትዝታ ሊቀሰቀስ እንሆ አሁን በሽ ነው አቡ ወለድ እናመሰግናለን። አቡ ወለድ ከዛ ቻኖሊ፣ ቻኖሊም እዚህ ያሉትን ተመልካቾች በአንዱን እንዲህ አሁን የልጅ ቻኖሊ ኑድል ስለበላ ነው እንዲህ የሚደበደበው። እስኪ አንድ ጊዜ እስኪ እስኪ እስኪ እዚህ መዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም። ታመው አልጋ ያዙ የተለያዩ ወገኖች አሉ። የእነሱ መልዕክት ደግሞ አይተን እንመለስ። እኔ ትንሳኤ ብርሃን ወርቁ እባላለሁ። 39 ዓመት ሴት ሲሆን እዚሁ አዲስ አበባ ተወልጄ ያደግኩት። ትምህርቴን እንደጨረስኩ የሞዴሊንግ ሙያ ላይ ተሰማርቼ ብዙ ትልልቅ መድረኮች ላይ እስከ ቤተ መንግስት የሰራው ሲሆን በአጋጣሚ የሲኮዞፍሪያ ወይም ከባድ አምሮ ጭንቀት አጋጠመኝ። በተለያዩ ሆስፒታሎች በስጦታ የግል ሆስፒታል፣ አማኑኤል ሆስፒታል እና ለቤዛ ሆስፒታል የተለየው ሲሆን ለ13 ዓመታት የተለያዩ አይነት መድኃኒት የወሰድኩ ሲሆን ጨርሼ የመዳን እና ወደ ነበርኩበት አእምሮ መመለስ ስላልቻልኩ ዶክተሬ ውጭ ሀገር ሄደሽ ብትታከሚ የተሻለ መሳሪያ እና መድኃኒት ስላለ ትድኛለሽ ስላለኝ እኔ ደግሞ ምንም አይነት የራሴ ገቢ መሆነ ንብረት ልጅም ስለሌለኝ ሕክምናውን ማድረግ ስለማልችል ይህን ቪዲዮ የምትመለከቱ ወገኖችን እንድትተባበሩኝ እግዚአብሔር ስም እጠይቃለሁ። በሀገር ውስጥና በውጭ ሀገር ለምትኖሩ ኢትዮጵያውያን በሙሉ ሰላም እንደምንዋላችሁ እንደምናመሻችሁ። ይህ በቪዲዮ ላይ የምትመለከቱት ወንድማችን አቶ አጥነፉ እንደሹ ይባላል። የሚኖረው በኦሮሚያ ክልል በሰሜን ሸዋ ደብረ ሊባኖስ ወረዳ ሲሆን የሁለት ልጆች አባት ነው። የኑሮ መተዳደሪያው የግብርና ስራ ነው። በአሁኑ ወቅት በከፍተኛ የኩላሊት ሕመም የተሰቃየ ይገኛል። ከሐኪሞች በተነገረ መሰረት ሁለቱም ኩላሊቶቹ አገልግሎት መስጠት ስላቆሙ በፍናት ዲያሌሱ እንዲጀምር በተገለጸልን መሰረት ዲያሌሱን እያደረገ ይገኛል። የኩላይት ንቅለ ተከላ እስከሚደረግለት ድረስ ዲያሌሱ መቋረጥ እንደሌለበት ተነግሮናል። ነገር ግን የህክምና ወጪው ከቤተሰቦቹ አቅም በላይ በመሆኑ የእናንተ ድጋፍ ያስፈልገናል። ዲያሌስሱም በሳምንት ለሶስት ቀናት ሆኖ ለአንድ ቀን የህክምና ወጪ ከነትራንስፖርቱ ትራንስፖርቱ ከአምስት ሺህ ብር በላይ ይደርሳል። ስለዚህ ኢትዮጵያውያን የሆናችሁ በሙሉ የወንድማችንን ህይወት እንታደ እያደጉ እያለን ለምታደርጉልን ሰብአዊ ድጋፍ በሙሉ በእግዚአብሔር ስም እናመሰግናለን። ለእነዚህም ወገኖች እንደተለመደው የሰይፉ ኢቢኤስ ተመልካቾች ብሔራቸውን፣ ሃይማኖታቸውን ወይ ፆታቸውን ሳያዩ በሰውነታቸው ብቻ ያግዛሉና አላህ ይስጥልን፣ እግዚአብሔር ይስጥልን ማለት ፈልጋለሁ። አመሰግናለው ዛሬ በጣም ለየት ያለ ልዩ የመዝናኛ ዝግጅት ነው ያለው። እንደተለመደው እንግዶቹ ይመጣሉ። በአንዱ በአንድ ነው እኔም ያው ትንሽ እስትራፖ አለ። ግን እስትራፖ እዚህ ጋር ነው እንጂ እዚህ ጋር አይደለም። ስለዚህ የዛሬው ፕሮግራም እንደ ደመቀ ይቀጥላል። ቅኝት የታለ? ቅኝት ባካችሁ